ደቀ መዛሙርት ሊያጸና ሊያበረታ ነው። ከዚህ ውጪ የለም። ከዚህ ውጪ የሰው ትምህርት ነው። ይህን በሰሙ ጊዜ በልባቸው በጣም ተቆጡ። ጥርሳቸውንም አፋቸው መንፈስ ቅዱስንም ተሞልቶ ይላል ማ ማ ይገርማል። ስለ አባቶች ተናግሮ ተናግሮ ጨረሰ። ከሞት ስለተነሳው ስለ መሲሁ ተናገረ ተቃውሞ እንዳለ ተናገረ። ይህን ሲናገር መንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት፣ ሁላችሁ ስለ ኢየሱስ ሰው ሲያወራ መንፈስ ቅዱስ ያድርበታል፣ መንፈስ ቅዱስ ይሞላበታል። አቁመውታል፣ ከሳሾቹ ከበውታል። በዚህ ሁኔታ ውስጥ ግን መንፈስ ቅዱስ ተሞላና ወደ ሰማይ ትኩሩ ተመለከተ። በልሳን ጮኸ አይልም መንፈስ ቅዱስ የሞላበት ሰው ሁሉ ልሳን አይናገርም። ግዴታም አይደለም። ልሳን ቋንቋ ለሆነ አላማ ነው የተሰጠው። ያን አላማ ጨርሷል፣ አብቅቷል። ጳውሎስ ቆርንቶስ ላይ ተረትረዋል። አንዳንዴ ካስፋ ልሳ እሱ የሳበኝ ነው የሚወስደ እንመጣበታለን። ትኩር ብሎ ሲመለከት የእግዚአብሔር ክብር ኢየሱስን በእግዚአብሔር ቀይ ቆሞ አየላል። ክብር ለእግዚአብሔር ይሆን ይህን ልብ የሚሞቅ የሚሞላቃል ሞት ያልያዘው ኢየሱስ ያ ኢየሱስ አለ ቅዱስ ጴጥሮስ በእግዚአብሔር ቀይ ቀኝ ምን አለ ነው ያ ጴጥሮስ ተቀመጠ አለ። አሁን ደግሞ ቅዱስ እስጢፋኖስ ያ ኢየሱስ የእግዚአብሔር ክብር ኢየሱስ እግዚአብሔርን በሕይወቱ ያስከበረ ኢየሱስ እግዚአብሔርን በሞቱ ያስከበረ ኢየሱስ እግዚአብሔርን ከፍ ያደረገው ኢየሱስ በሕይወቱ ያሳየ በኑሮ ያሳየ ኢየሱስ ራሱ እግዚአብሔር ነው። ክብር ለእርሱ ይሁን። ፍጹም አምላክ ፍጹም ሰው ነው እኮ የእግዚአብሔርን ክብር አለ፣ ኢየሱስን በአብ ቀኝ ቆሞ አያለው። እንደው ይመስለኛል ልጁ እስጢፋኖስ ሲመሰክር በሰማይ መቆም መቀመጥ ባይኖርም አባቱ አጠገብ ብድግ ብሎ ኢየሱስ እየሰማ ይመስለኛል በጉባኤ መካከል በካህናት አለቆች መካከል በሹማምንት፣ በገዢዎች መካከል ከሞት ስለተነሳው አንገታቸው ስለደነደነ ነው። አሁን ኢየሱስን ሲገልጥ ኢየሱስ የቆመ ይመስለኛል። በቃ ተሰማይ እንዲህ ባይኖርም እንዲገባን ነው መቆም መቀመጥ የተገለጠው። እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አያለው አለ። ይገርማል። መንፈስ ቅዱስ የሞላበት ሰው ምንድነው የሚያየው? እግዚአብሔርን ክብር፣ የእግዚአብሔርን ልጅ ኢየሱስን። መንፈስ ቅዱስ የሞላበት ሰው ምድራዊ ብቻ አይደለም፣ ሰማይ ሁሉ እንደ ወረቀት ተቀዶ ያያል። ልክ ቅዱስ ማነው ዮሐንስ መጥምቅ ሰማያት ተከፈቱ፣ ቅዱስ ማርቆስ ሰማያት ተቀደዱ እንዳለ የእግዚአብሔርን መንፈስ በርግብ አምሳል መጥቶ በኢየሱስ ላይ ምን አለ አረፈ እንዳለ ሰማያት ተቀደዱ፣ ሰማያት ተከፈቱ። የሚታየው ደግሞ በተከፈተው ሰማይ ላይ የማን ልጅ ነው? እግዚአብሔር የባህር ልጅ አዳኛችን ነው። ክብል እርሱ ይሁን። ተከፍተው የሰው ልጅ ምግ ቆሞ ያለው፣ በታላቅ ድምፅ እየጮሁ ጆሯቸውን ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ። ከከተማም ውጪ አውጥተው ወገሩት። ሌላ ሥራ የላቸው ምንድነው ያላቸው? ቅድም እናንተ ልበደንዳኖች ከጥንት ጀምሮ አባቶቻችሁ ምን ይቃወማሉ ነው ያላቸው? መንፈስ ቅዱስን። ያንኑ ቅዱስ እስጢፋኖስ ያላቸውን ነገር ደገሙትና ተቃወሙ። መንፈስ ቅዱስ የሞላበት ሰው ኢየሱስን ነው የሚያየው፣ ኢየሱስን ነው የሚያጎላው፣ ኢየሱስን ነው የሚያከብረው፣ ከኢየሱስ ጋር ነው የሚኖረው፣ ለኢየሱስ ነው የሚገዛው፣ ኢየሱስን ነው ከፍ ከፍ የሚያደርገው። መንፈስ ቅዱስ የሞላበት ሰው ቅድም ጉባኤን በመበጥበጥ በመጮ ምናምን በሃሌሉያ በጭቅጭቅ ምናምን አይደለም፣ በጉባኤ ውስጥ የሚታይ ነገር። የሐዋርያት ትምህርት ይሄ ነው። ተከፈተ አየው። በድንጋይ ወገሩት። እስጢፋኖስ ምን አለ? ጌታ ኢየሱስ ወይ ነፍሴን ተቀበል። ጌታ ኢየሱስ መስቀል ላይ በታላቅ ድምጽ ጮኸ፣ ነፍሱንም ሰጠ። ምን አለ? ተፈጸመ አለ። ኢየሱስ እንዳለ እስጢፋኖስ አለ። ኢየሱስ የሚያደርጉትን አያውቁምና አባቱ የምንበላቸው አለ ብሎ ማለደ፣ ስለ ወጋሪዎቹ፣ ስለ ገዳዮቹ፣ ስለ አሳዳጆቹ። መንፈስ ቅዱስ የሞላበት መንፈስ ቅዱስ ያደረበት ቅዱስ እስጢፋኖስ ጌታ ወይ ይህንን ኃጢአት ጌታ አይቁጠርብን። ያስተማረን የመከረን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር የባረካችሁ ፊቱንም የሚያብራላላችሁ ሰላሙን የሚስጣችሁ ይራራላችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ሽቶች እንደመደራችሁ በቤቱ ለምስጋና ለዝማሬ ለቅዳሴ ሰበስበን አምላካችን እግዚአብሔር የተመሰገነ ይሆን። መጽሐፍ ምን ይላል? እስትንፋስ ያለው ሁሉ እስትንፋስ ያለው ሁሉ ያመስግን። የሚያመሰግነው መቼ ነው? ዛሬ በተሰጠው በዘመኑ በጊዜው ማለት ነው። አይደለም ስለዚህ ይሄ ዝማሬ እንዲሁ በአባቶች በእናቶች የሚባል አይደለም። ሁሉም ሁሉም ሁሉ እስትንፋስ ያለው ሁሉ ነው እግዚአብሔርን ያመስግን የተባለው እና ይህን ቀለል አድርገን ልናየው አይገባም። በእውነቱ የእግዚአብሔር መንፈስ ያደረባቸውና እግዚአብሔር የተቃኛቸው ዳዊት ንጉሥ ሆኖ እንደተራሰው በገናና መሰንቆ ይዞ ይዘምር እንደነበረ ሰምተናል። ታሪኩን አይደለም? ከበረበት ወይስ ተዋረደበት? አይደለም እንዴ ከፍ ነው ያለበት እንደውም ሚስቱ እኮ በላይ ፎቅ ላይ ሆና እያየችው አንተ እንዴት እንደረኛ አንተንም ያህል ሰው የተከበርክ ንጉስ በዙፋን ላይ መቀመጥ ሲገባ እንዴት ወርደህ ከተራ ህዝብ ጋር ትዘምራለህ አለችው አንቺ ብትንቅኝም እግዚአብሔር ከፍ ከፍ ያደርገኛል ከረኝነት መርጦ እኮ እዚህ ደረጃ ያበቃኝ እሱ ነው አንቺም ያገኘሽ ንጉስ ሆኜ ነው እና ይሄንን ያከበረኝን ከፍ ያደረገኝን አምላክ ምን ጊዜ ምን ጊዜም የኔ ምስጋና ለሱ እንንትናት ይሄ ክብር ሁሉ የሚያልፍ ነው ብሎ ተናግሮ ነው ያስተማረው፣ ነው ወይም ደሞ የተነገረ በመጽሐፍ ላይ ያለ ነው ማለት ነው። ስለዚህ ሁላችንም አቅም በፈቀደ መዝሙር ዝማሬ ነው፣ አምልኮት ነው፣ ምስጋና ነው፣ በምንችለው ሁሉ በእንደው ሌላ ቀርቶ ለማጨብጨብም እኮ እንደው በጣም ብዙ ችግር አለብንም። እልልታም ብዙ ችግር አለብን። መጽሐፉ እንደውም እልልታን የሚያገዝብ ምስጉን ነው ነው የሚለው ለዛ ራሱ አንድ ምስጋና ነው ማለት ነው። ስለዚህ ይሄንን መዝሙር በምንችለው በአቅማችን። አንዳንድ ጊዜ ልጆች እኮ አጠራጠራ ያለ መዝሙር እንኳን ያቀርባሉ፣ ትንሾቹ፣ ትልቁ ሁላችንም። ምንሆን እንደሆነ አንዴ ብዙ ነገር እናቀርብ አይደለም፣ ትንሽ መዝሙር ይዘን መነሳታችን ነው። ይሄ መልካም ነገር ነው። መልካም ነገር ደግሞ ከሰው ኮፒ ማድረግ መውሰድም ቢሆን መልካም ነገር ነውና በረከትም ነውና ሁላችንም እንግዲህ ለዚህ ዝማሬ እንድነሳ በመካከላችሁ ደግሞ ብዙ ብዙ የሚዘምሩ ብዙ ብዙ ችሎታ ያላቸው የሚገርማችሁ ብዙ ብዙ ብዙ ሰዎች እንዳሉት ታውቃላችሁ አይደለም። በማንኛውም ደረጃ ላይ እንደውም እንደው ቢነሱ ጉልበት አግኝተው ቢነሱ ለተለ ለመነጋገር እንደው እንደ ቤቱን ሊያናጉት ይችላሉ። እውነቴን ነው። እና ብዙ ችሎታ ብዙ ምቅ እንትን ያላቸው አባቶች፣ ወንድሞች ስላሉ ይህንን ነገር እንግዲህ እንድናስብበት ነው ምንድን ነው ይሄ መልካም ነገር ነው፣ እና እንድትቀጥሉበት ነው ላሳሰብ፣ ወደው የሚከተለው ዓርብ ስንት ይሆናል? 27 27 መድኃኔዓለም ነው ዓርብ ቀን ነው። ያው እንግዲህ በጥንተ ስቅለቱ ዕለት ነው የዋለው ማለት ነው አይደል? አዎ በለ በጣም በጣም ድንቅ ነው አርብና ምድሃን መድኃኔ ዓለም እንደምታዩት ነውና የድነታችን ቀን ነውና የምንችል ሰዎች ሁሉ መተን እዚህ በአንድነት ቅዳሴ እንድናስቀድስ በእያላችሁ በዚህም የሚመቻችሁ የሚመቻችሁ እዚህ የማይመቻችሁ በተመቻችሁ ቦታ ሁሉ መድኃኔ ዓለም እንድታስቡት ነው የምናሳስበው ቅዳሴው ያው ጾም ስለሆነ 12 ሰዓት ተቀጠሉ 12 ሰዓት ነው ቅዳሴ የምንገባው

ይ እግዚአብሔር ቤተሰቦች አምራቶች እንዳንዶች ወንድሞች እህቶች እንደምን አደራችሁ እንደምን አደራችሁ። አሜን። የአምላካችን እግዚአብሔር ስሙ የተመሰገነ ይሆን። ሌሊቱን ባርኮ ጨለማውን አሳልፎ ሁላችንን በሰላም ወ ጠብቆ ከያለንበት ለምስጋና በፊቱ ስለሰበስበን ክብር ምስጋና ለአምላካችን ለእግዚአብሔር ይሆን በፊቱ ተሰብስበን የለመነው ልመናችንን በቸርነቱ ተቀብሎ ስርየተ ኃጢአትን ተሳምን መንግሥተ ሰማያትን እንዲያድልን ለዓለም ሁሉ ሰላምን፣ ፍቅርን፣ መተሳሰብን አንድነትን ያድልልን፣ እኛንም በረድኤት እንዳይለየን፣ መዓልቱን ባርኮ ከክፉ ነገር ሁሉ ጠብቆ በሰላም በሕይወት እንዲያውለን ፈቃዱ ይሆንልን። አባታችን ሆይ ብለን እንጸልይ።

ችን በእግዚአብሔር ፊት ራሳችሁን ዝቅ ዝቅ አድርጉ። አገልጋዩ በሚሆን በካህኑ እጅ ይባርካችሁ ስህንምባልበዘላለሙ ጠብቃቸው ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የአዋጅ ሀት ቤዛም የሆን ካት ቅድስት ቤተክርስቲያንን ጠብቃት ለንጹህ ወገንና ቅዱስ ለሆነ ዝ ማደሪያቶሆን ዘንድ የመድረት ካት በዚች ቅድስት ቤተ ክርስቲያን መጥተን ተሰብስበን የጸለይን የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበልን አውቀን በድፍረት ሳናውቅ በስህተት ከልጅነት እስከ ውቀት እስከዚች ሰዓት የበደልነውን በደል ይቅር ይበለን። ሥጋ መለኮት ስለሚሆን ሥጋ የሕግና ሥራ አደም ስለሚሆን ደሞ የአሸናፊ የእግዚአብሔር ልጅ በድንግልና ልና በድንግልና ሥጋ ህትም ትምቶ የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበለን፣ ከሚመጣው የሚጠብቀን። ከዚች የተሰበሰባችሁ የእግዚአብሔር አገልጋዮች ወንዶችም ሴቶችም ከኃጢአት የተፈቷችሁ ነፃ የወጣችሁ ሁኑ ንንም እናንተንም ለመንግሥተ ሰማያት

ችን ላይ ጸምት ወየኖ ማወተን በድፍረት አናውቀ በስህተት ከልጅነት እስከ እውቀት እስከዚች ሰዓት የበደልነውን በደል እግዚአብሔር ይቅር